አመሰግናለሁ ሙሉጌታ ተፈራ አባላለሁ በሚድሮክ ኢንቨስትመንት ግሩፕ የሁዳ ሪል ስቴት ስራ አስኪያጅ ነኝ። ድርጅታችን በ2017 ባደረገው አፈጻጸም በኢትዮጵያ ፌዴራል ገቢዎች ሚኒስቴር አማካኝነት የሲልቨር ወይም ደግሞ የብር ተሸላሚ መሆን ችሏል። ይህ እንግዲህ እንደሚታወቀው ድርጅታችን በከተማ ውስጥ ወይም ደግሞ በሀገሪቱ ውስጥም ማለት እንችላለን በጣም ትላልቅ ሪል ስቴቶችን እየገነባ ያለ ድርጅት ነው። በአዲስ አበባ ከተማ በመሀመዲያ ቪሌጅ ሳር ቤት አካባቢ በሚገኘው በጣም ትልቅ ፕሮጀክት እየሰራ ይገኛል። በከተማ ውስጥ ከተማን የመገንባት ራዕይን ይዞ በትልቁ እየሰራ የሚገኝ ድርጅት ነው። እንደዚሁም በከተማ ውስጥ የተለያዩ ህንፃዎችን የሚያስተዳድር ድርጅት ነው። ስለዚህ በ2017 በነበረን ንግድ እንቅስቃሴ ግብራችንን በወቅቱ በማሳወቅ እንደዚሁም ደግሞ በመክፈል የፌዴራል ገቢዎች ሚኒስቴር ለሰጠን እውቅና በጣም እያመሰገንን በሚቀጥለው ጊዜ አሁን ካለንበት አፈጻጸም ወደ ወርቅ ወደ ፕላቲኒየም ለመሸጋገር ተግተን የምንሰራ መሆኑን እየገለስኩኝ በራሴና በድርጅቱ ባለቤቶች እንደዚሁም ደግሞ ሰራተኞች ስም የተሰማኝን ደስታ ለመግለጽ እፈልጋለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን።